በስመ አብ ወወልድ ወንፈስ ቅዱስ አሀዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች፣ የደሙ ፍሬዎች፣ ባለማህተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት፣ የእግዚአብሔር ሞገስ በዝትትረፍረፍ ይበላችሁ። አምደው ቅዱስ ሚካኤል ጥላታችሁን የሚታገላችሁን ሁሉ ይጣልላችሁ። እግዚአብሔር ወዶና ፈቅዶ በድሜያችን ላይ ይችን ጊዜ ይችን ሰዓት ጨምሮ አክሎ ሰጥቶናል። በተሰጠን ጊዜና ሰዓት የእግዚአብሔርን ቃል የአምደ ቅዱስ ሚካኤልን ድንቅ ምልጃና ቃል ኪዳኑን እንድነሰማ አይነ ልቦናችንን ያብራልን፣ ጆሮቻችንን ይክፈትልን። እንግዲህ እንደተለመደው ድንቅ ድንቅ ምስክሮችን ወደ እናንተ ይዤ እመጣለሁ። የአምደው ቅዱስ ሚካኤል ታሪክ ምንጊዜም እምለው ነው፣ አምደው ቅዱስ ሚካኤል ያላደረገው ነገር የለም። ያልተነገረ ነገር ነው ያለው፣ ያላደረገው ምንም ነገር የለም፣ ያልተነገረለት እንጂ ያልተደረገለት ሰው የለም። ነገር ግን ሰዎች ሲደረግላቸው ለመመስከር ራሱ ዳገት የሚሆንባቸው ሰዎች አሉ። ምስክርነቱን ለመስማት ዳገት የሚሆንባቸው ዳኑ ስንባል ዳገት የሚሆንብን በጣም ብዙዎቻችንን ማለት ነው። እግዚአብሔር ልቦናችንን ይስጠልን። ተደርጎላችሁ ምስክርነታቸውን አታውሉ አታሳድሩ፣ ንገሩ፣ መስክሩ፣ ግድላችሁም ያለበለዚያ ግን አለመመስከር በራሱ እርግጠኛ ሆኜ ነው የምነግራችሁ፣ ይውላችሁ፣ የተወደዳችሁ ልጆች አለመመስከር እራሱ እናንተ ላይ ጉዳት ያመጣል። ጥሩ አይደለም፣ ጥሩ አይደለም። የእግዚአብሔርን ክብር፣ የእግዚአብሔርን ቸርነት፣ የቅዱስ ሚካኤልን አማላጅነት ተደርጎልን አለመመስከር ማለት ይሄ በጣም ንፉግነት ነው። ይሄ በጣም ብልግና ነው። የምሬን ነው የምላችሁ ብልግና ነው። ሲደረግልን እንዴ ስናለቅስ አልነበር እንዴ? ያኔ ምን ነው? በችግራችን ጊዜ ስናለቅስ ስናረባ አልነበር ነን ታዲያ? ሲደረግልን ምንነው ምንም እንዳልተደረገለት እንዶ ሰው በልቶ እግዚአብሔር ይስጥልኝ ልኝ ይላል እኮ አይደል እንዴ? መርቆ ነው የሚወጣው እኮ እንዶ። ማዕዳችሁን ሙሉ ያደርግላችሁ፣ የአብርሃም የሳራ ቤት ያደርግላችሁ ተብሎ ተመርቆ ነው የሚኬድ። እናንተ ከዛ ችግር ገላግሏችሁ አለመመስከር ማለት እኔ የማቀው ታሪክ የለም። የምሬን ነው የምላችሁ አለመመስከር ይሄ በጣም ንፉግነት ነው። ይሄ በጣም ብልግና ነው። የምሬ ነው የምላቸው። ስለዚህ ሰው የተደረገለትን ነገር መመስከር በእውነት ያ ሰው እኮ እናንተ ስትመሰክሩ ተደርጎላችሁ ስትመሰክሩ እኮ ሌላ ሰው ይማርበታል፣ ሌላ ሰው ይጽናናበታል፣ ሌላ ሰው ለእኔ የሚደረግልኝ ብሎ አምደው ቅዱስ ሚካኤል ታምሩ ሲገለጥ እኔም እዚህ ቦታ ላይ ምን አለ በሄድኩኝ ምን አለ ጸሎት ባስደረግኩኝ ብሎ እኮ ይነሳሳለሁ። ለምን እንደሆነ ዝም የምትሉት እኔ በጣም አንድ ነገር ገርሞኝ። ለማንኛውም እሺ፣ ወደ ምስክርነቱ ልውሰዳችሁ። አንድ እህታችን ምን አለች መሰላችሁ? ስለ አምደው ቅዱስ ሚካኤል እንግዲህ ያንተን ቪዲዮ እያየሁኝ ድንቅ ድንቅ ነገሮች እንደሚተላለፉበት አይቻለሁ ሰምቻለሁ። እና ደጁ ላይ አልሄድኩም፣ እህቴ ግን ሄዳለች። አሁንም በአሁኑ ጉዟችን ትሄዳለች እንደዛ ነው ያለች አሁንም ከእናንተ ጋር ትሄዳለች እኔም ይሄድ አልችልም እና አምደው ቅዱስ ሚካኤል ያደረገልኝን ልንገር አለች በጎረቤቴ እንግዲህ በህይወቴ ዙሪያ ጥንድ ሰዎች ወይም ባልና ሚስት በጣም ያስጨንቁኝ ነበር በጣም ያስጨንቁኝ ነበር በጣም ያሰቃዩኝ በጣም ይገፉኝ ነበር አለች እና ይህንን ምስክርነት አይቺ አንተ የምትለውን አንተ የምታስተላልፈውን ትምህርት ሰማሁኝ። ና አምደው ቅዱስ ሚካኤል እባክህን፣ እኔ ከእነሱ ጋር የምታገልበት አቅምም ጉልበትም ሌላ አይነት መንገድም የለኝም። ባክህን ረዳኘኝ አልኩኝ። እባክህን ዳኘኝ። አንተ ዳኛ ነህ። ፍርዱ አንተ ዘንድ ትክክል፣ እውነት አንተ ጋር አለ። እውነታው አንተ ታውቃለህ፣ እውነታው አንተ ታውቃለህ። አሁን አንተ ትመለከታለህ፣ ፍረድልኝ ብዬ ተማጸንኩኝ። አምደው ቅዱስ ሚካኤል ሳይውል ሳያድር ነገሮችን ቦታ ቦታ ማስያዝ ጀመረ አለች። አያችሁ ዛሬ ስንቶቻችን በሰዎች እየተገፋን በጎረቤት እየተገፋን፣ በመስሪያ ቤት ሰዎች እየተገፋን፣ በአለቆቻችን እየተገፋን፣ በአሰሪዎቻችን እየተገፋን፣ በጓደኞቻችን እየተገፋን። ሌላውን ተውት፣ እንዲያው የትዳር አጋር ጓደኛችሁ ስንት ጊዜ ገፍቷቸዋል? ስንት ጊዜ ገፍታችኋለች? ወገኖቼ፣ በቤተሰቦቻችሁ ስንት ጊዜ ተገፋችሁ? ስንት ጊዜ መከራ ደረሰባችሁ? ስንት ጊዜ አነባችሁ? ስንት ጊዜ አዘናችሁ? ኧረ እግዚአብሔር ወይ ፍረድ፣ ደረ ተመለከተኝ አላላችሁም? አላነባችሁም? አላለቀሳችሁም? በሕመም በበሽታ ወድቃችሁ አላለቀሳችሁም? አላነባችሁም? የተዋህዶ ልጆች በሀገር ውስጥ መሆናችሁ በባዕድ ሀገር ተበትናችሁ ያላችሁ እኔ እውነቴን ነው የምላችሁ፣ በዚቹ በትንሹ ቻናሌ በጣም ብዙ ሰዎች እየተጠቀሙበት ነው ያሉት። እኔ በአምደው በቅዱስ ሚካኤል ስም ነው የምጠይቃችሁ፣ ይህንን ቪዲዮ ለሁሉም ተደራሽ አድርጉት እባካችሁ። ምን ችግር አለው? አሁን ይሄ እኮ ሌላ አለማዊ ነገር እኮ ቢሆን እኮ ስንት ተቀጣጥሏል እኮ ስንት ሰው አይቶት ነበረ። አሁን ይሄ እኮ የመዳናችን በር እኮ ነው ወገኖች፣ እንዳን ነው የተባለው። ይሄ እኮ የመዳን ጥሪ እኮ ነው እየተደረገልን ያለው፣ ኑ ዳኑ፣ ኑ ስሙ፣ ኑ ተማሩ እየተባል ምናየው በጣም ትንሽ በጣት ምንቆጠር ሰዎች ነን። እኔ በጣም ግርም ይለኛል እኮ እኔ እንዴት ነው ነገሩ? ቆይ ሰው ታሟል። ግን ታሞ ደግሞ ከመዳኒቱ ጋር ምን ያራራቀው ላልሁ እግዚአብሔር እና እቺ እህታችን በጣም ሲያስጨንቁኝ መከራ ሲያሳዩኝ ነበሩ። አመደው ቅዱስ ሚካኤል እያልኩ አነባሁኝ አለቀስኩኝ? በአምስት ወር ልዩነት ላይኖሩ ላይኖሩ ነው የምላችሁ ላይኖሩ። እስከ ወዳኛው ድረስ ይዟቸው ሄደ። ተሰናበቱ፣ ከዚህ ዓለም ወደዛኛው ዓለም ተሰናበቱ። አያችሁ። እና ይሄ ከተደረገልኝ ዋላ አደር ብሏል። ስትለኝ እኔ በጣም አዘንኩኝ። ለምን እንደሆነ ምን እንደሆነ ያሳፈራል። ምን ችግር አለ? እኔ ቆይ አይደለም እኔ አሁን ይሄን ሰምታችሁ አይደለም ወይ የተማጸናችሁት? ታዲያ ሌላ ሰው ደግሞ እናንተ እናንተ ደርሶላችሁ እናንተ የሰው ሲመሰከር ሰምታችሁ ለኔም ድረስልኝ ብላችሁ ጸልያችሁ፣ አስራት በኩራታችሁ ወይም ደግሞ መባችሁን ልካችሁ ጸሎት አስደረጋችሁ። ሲደረግላችሁ አለመመስከር ማለት ምን ማለት ነው ምን ማለት ነው? እስኪ እንደ እናንተ ፈረዱ፣ ማርያም በጣም እኮ ነውር እኮ ነው። ላምደው ቅዱስ ሚካኤል እና በአንድም በሌላም ግን ቅዱስ ሚካኤል እንድትናገር አድርጓታል ማለት ነው። ምን ነገር አለበት? በቃ ለምን መሰላቸው? እኔ አንደኛ የምፈልገው ክፉዎች ከክፋታቸው እንዲመለሱ ነው። ይህንን ይሰሙታል፣ እርግጠኛ ሆኜ ነው የምነግራቸው አምደው ቅዱስ ሚካኤልን ብዬ የምነግራቸው እናንተ ብቻ አይደል የምትሰሙት ማለት ነው። እየሰሙ እንዳልሰሙ ይሆናሉ እንጂ ወይም እኔ ላይ አይደርስም ብለው፣ እኔ አንዳንዴ አእምሯቸውን ስለሚደፍንባቸው እርኩስ መንፈስ ይሄ ሲንከባለሉለት የነበረው መንፈስ በትዕቢት ስለሚወጥራቸው ላለመመለስ ሽንፈት መስሏቸው እሱን ይፈሩታል። አጅሬን ይሄን ቆሻሻውን ይፈሩታል፣ ይፈሩታል። እንደዚህ ቢሆን እንደዚህ ያጠፋኛል፣ እንደዚህ ግብሩን ባቋረጥ እንደዚህ ያደርገኛል ብሎ ስለሚፈራ ማለት ነው። አያችሁ፣ መፍራት ያለብን ማን ነው? መገዛት ያለብን ለማን ነው? መስገድስ ያለብን ለማን ነው? መንበረከክ ያለብን ለማን ነው? መስዋዕት ማቅረብ ያለብን ስለማን ነው? ማን ነው የፈጠረን? ማን ነው ከእናታችን ማህፀን ጀምሮ የሰራን? ሰይጣን ነው? ደፍተራ ነው ይሰራችሁ? እነሱ ከሰሯችሁ እንግዲህ አውዛውን እነሱ ጋር ሂዱ፣ ያለ በለዚያ ግን እዚህም እዛም አትርመጥመጡ። ቦታ አልቀቁልን፣ በቃ ቤተ ክርስቲያኗን አታቆሽሹብን። የእግዚአብሔርን መንግስት፣ የእግዚአብሔርን ህዝብ አትግፉ። የምትመለሱት ከሆነ ተመለሱ። ትዕቢት ያዋርዳል። ለዳቢሎስ አልሆነም ትዕቢት ለአስቆረቱ ይሁዳ አልሆነም ትዕቢት። ለሄሮድስ አላዋጣውም አልሆነም ትዕቢት። ለጎልያድ አላዋጣውም ትዕቢት። ለፈርዖን አላዋጣውም ትዕቢት። እየሰማህ ነው፣ እያየህ ነው። አሁንም ዛሬም ትቃወማለህ። አሁንም ዛሬም ሰዎችን ታስነሳለህ። ሰዎችን ይዘ፣ መሰሎችን ይዘ፣ ጀሌዎችን ይዘ፣ ጭፍራዎችን ይዘ ትቃወማለህ። ስለዚህ እኔ ማስተላለፊያን አልተውም። እናንተም ስራችሁን እየሰራችሁ ነው። እኔም ስራዬን እየሰራሁ ነው። ምንም ልታደርጉ አትችሉም። አድርጋችሁ ሞክራችሁ አይታችሁታል። ማን ምን እየሰራ እንደሆነ አውቃለሁኝ። ይኸውላችሁ እናንተ ጋር ካለው እኔ ጋር ያለው ይበልጣል ነው የምላችሁ። እኔ ይኸውልሽ አንደበቴን ሞልቼ በእምነት ሁኜ ማለት ነው፣ በደካማ ማንነቴ ሁኜ የምናገረው እናንተ ጋር ካለው ዳቢሎስ ስራ ስር ቀጠላ ቀጠል፣ እኔ ጋር ያለው ሰይፈኛው መልአክ አምደው ቅዱስ ሚካኤል ይበልጣል ነው የምልህ። ብሞትም እግዚአብሔር ነው ብኖርም እግዚአብሔር ነው። ማን ምን እየሰራ እንደሆነ አውቃለሁ ማለት። ስለዚህ ይሄ ለእናንተ መልእክት ነው። ብትመለሱ ይሻላችኋል ነው። እናንተ ጠፍታችሁ ልጆቻችሁም ያላሳዳጊ ከሚቀሩ ንብረታቸውም የሰበሰባችሁት ግፍ የሰራችሁበት የእንባ ንብረት ከሚወድምባችሁ ብትስተካከሉና ንስሐ ብትገቡ እመርጣለሁ። ለዛ ነው ይህንን ቃል ማስተላልፈው። ለዛ ነው እናንተም ደስ የማይላችሁ ለዛ ነው እናንተም የምትቃወሙት ማለት ስለዚህ የተዋሃዱ ልጆች ባለ ማህተቦች እናንተ መዳን የፈለጋቸው መዳን የምትሹ ኑዳኑ አምዶ ቅዱስ ሚካኤል አሁንም ታምር እየሰራ ነው ሌላው አንድ እናታችን ከሞያሌ ጠረፍ ነው ከሞያሌ ጠረፍ ምን አሉኝ መስሪያ ቤት የመንግስት መስሪያ ቤት ነው የሚሰሩት እና በዛ የሚሰሩበት መስሪያ ቤት ውስጥ በጣም የተለያየ ግፍ በዘረኝነት ይገፋቸዋል። ንብረት እሳቸውን የሚመለከት ንብረት በመመሳጠር በመመሳጠር ንብረታች የመንግስት ንብረት እሳቸው እሳቸውን የሚያስገኝ ንብረት እያወደሙባቸው እያጠፉባቸው ባለዳ አድርገዋቸዋል። ከዛ ደግሞ ምን ያደርጋሉ? ራሳቸው አጥፍተው አይ ጠፍቶባት አይደለም፣ ዝም ብላ ነው፣ ዝም ብላ ነው፣ ሳይጠፋባት ነው። ጠፋብን እምጠፋብኝ እያለች የምታላዝነው ወይም መከራ እሮሮ የምታሰማው እያሉ ደግሞ ሌሎችን ሰዎች ያዘምቱባት ነበር፣ ያስነሱባት፣ ይቀሰቅሱባት ነበር። ሰው እንኳን እንደያዘንላቸው የሚያደርጉ በጣም ብዙ ክፉዎች አሉ ወገኖቼ። እናንተን ሊረዷችሁ ያሉትን ሰዎች በዙሪያችሁ ያሉትን ሊረዷችሁ የሚችሉትን ሰዎች ሁሉ ሊያዝኑላችሁ የሚችሉትን ሰዎች ሁሉ መንፈሳቸውን ይቀይሩባቸዋል፣ መንፈሳቸውን ይፈውዙባቸዋል ማለት ነው። ተመልከቱ፣ አመለካከታቸውን ይበርዙባቸዋል። እና ይሄ ቪዲዮ እየተመለከቱ እኚህ እናታችን ምንድን ነው ያሉት አምደው ቅዱስ ሚካኤል ባክህን እያሉ እኔም ጋር ይደውላሉ እኔም ጋር ይደውላሉ። እሳቸው ብቻ አይደለም። የሚገርማችሁ ነገር ይሄ የኔን ይሄንን ቪዲዮ ጓደኛቸው ናቸው ለሳቸው ሼር ያደረጉላቸው። ይሄንን መልእክት ተመልከቱ ተመልከቹ ብላ ጓደኛ ለእኚህ እናት ይሰጣሉ። ከዛ አዩ በተቀመጠው አድራሻ ከኔ ጋር ኮንታክት አደረጉ ተነጋገርን። ተቃጠሉ። እኔ ደግሞ ማድረግ ያለባቸውን አምደው ቅዱስ ሚካኤል እያሉ ተንበርክከው ንገሩ፣ አልቅሱ ሳይውል ሳያድር ይደርስላችኋል አልኳቸው እና ተመሳጥረው። የስጋ ዘመድ አንዳንድ ቦታ እኮ ላይ የስጋ ዘመድ እኮ ነው ከስር ጀምሮ እስከ ላይ ድረስ ጣልቃ ከገባ ያንን ሰው እንደምንም ብለው ከዛ ከመካከላቸው መንቀልና ማስወጣት ይፈልጋሉ። አያችሁ እና እኚህን እናት ያስጨንቋቸው ነበር። ፊልድ ሲልኳቸው መስክ ሲልኳቸው አበል እንዳይከፈላቸው ያደርጋሉ። አያቸው አበል ይከለከላሉ። እንኚህ የሴትዮ አለቀሱ እና አሁን ላይ አል ሰላምታ ራሱ አልነበረም ለሰላምታ ራሱ ዘግተውኝ ነበራ እና ባላወቁት ምክንያት እነዛ ሰዎች ሁለቱም ማለት ነው ሁለቱ ነው ነበር ሲያሳድዷቸው የነበሩት፣ ሁለቱ ነው ሲያሳድዷቸው፣ የስጋ ዘመዱ ነው ነው አያችሁ። እና ከዛ መስሪያ ቤት አሉ እንግዲህ እኔ እንጃ 15 ቀን ራሱ የሚሆን አይመስለኝም፣ ከእሳቸው ጋር እንግዲህ አሁን ከተነጋገርን ከተዋወቀን ማለት ነው። አሁን ሲነግሩኝ ደውለው ምንድን ነው ያሉት? ድንገት ሳያስቡት እነዛ እኔን ሲያሰቃዩኝ የነበሩ ሰዎች ድንገት ተነስተው ወደ ሌላ ተቀየሩ፣ ለነሱ በማይመች ሁኔታ ሳያስቡት ድንገት እነዛ ሰዎች ከእኔ ላይ ተነስተው ወደ ሌላ ቦታ ሄዱ፣ ተወሰዱ። አሁን ይሄው እኔ ሰላሙዬ እየገባሁ ነው። አሁን ደግሞ እየደወሉ በፊት አጠገባቸው ሲሆን ደሞዜን እንግዲህ አበል ከፋይ ናቸው፣ ደሞዝ ከፋይ ናቸው። ይቆርጡባቸዋል በሆነ ባልሆነው እንግዲህ ተመልከቱ። ያ አበል አበላቸውን ሲቆርጥባቸው የነበረ ያ ግፍና መከራ ሲያደርስባቸው የነበረ ያ ሰዎችን እያስነሳ ሰዎች እንዲጠሏቸው አመለካከታቸው እሳቸው ላይ የተበላሸ የተንሸዋረረ አመለካከት እንዲኖራቸው ሰዎችን እያሳምፀ የነበረ ሰው አኩርፏቸው የነበረ ሰው አሁን ይደውላላችሁ። በቀን ሁለት ጊዜ ሶስት ጊዜ እንዲሳላስበው እንዲሆንኩኝ እኮ ተመልከቱ። እና አምደው ቅዱስ ሚካኤል እያደረገው ያለው ነገር በጣም እጅግ ረቂቅ ነው፣ ረቂቅ ነው። እናንተም ተጠቀሙበት። አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት። መሄድ የምትችሉ ሰዎች እዚህ ቦታ ላይ እንግዲህ መሄድ ለምትፈልጉ በተቀመጠላችሁ አድራሻ ፈጥናችሁ ደውሉ። መሄድ የማትችሉ ደግሞ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን እንደናኝ ሰዎች መላክ ትችላላችሁ። ባላችሁበት ሁናችሁ ቅዱስ ሚካኤል ይጎበኛችኋል። ነገር ግን መሄድ እየቻላችሁ ደግሞ አይ እኔም እንደዛ ከሆነማ ለእኔም እንደዚህ አድርጉ ልብትሉ የልብን የሚመረምር እግዚአብሔር ይመለከታችኋል። ምክንያቱም ስትሄዱ የደከማችሁበት፣ የወጣችሁበት፣ የወረዳችሁበት ዋጋ ስላለው ዋጋ ስላለው እነኚህ ሰዎች መሄድ ስለማይችሉ እንደሄዱ ተደርገው ይቆጠርላችኋል። መሄድ እየቻላችሁ መንገድ መሄድ፣ መውጣት፣ መውረድ እየቻላችሁ ጊዜ እያላችሁ ግን በተልካሻ ምክንያት ይደክመኛል በሚል ተልካሻ ምክንያት ምትቀሩ ከሆነ ያው እንግዲህ ምንም ልተባበራችሁ አልችልም። ልቡን አይስጣችሁ። ሌላው እንግዲህ ዝክሩ ላይ መሳተፍ የምትፈልጉ አምደው ቅዱስ ሚካኤል እንግዲህ ደርሷል። ዝክሩ ላይ እንሳተፍ የምትሉ፣ በየወሩ እንሳተፍ የምትሉ ሰዎች ካላችሁ ሀሳባችሁን ኮሜንት ላይ ወይም ደግሞ በተቀመጠላችሁ አድራሻ በየወሩ የቅዱስ ሚካኤልን ዝክር መዘከር እንችላለን። ነዳያንን እናበላለን። የተቸገሩ የተራቡትን እንረዳበታለን። በየአመቱ የምትሉ ካላችሁም እንደዚሁ የአመቱ ለብቻ ከፍለን በየወሩ መሳተፍ የምትፈልጉትን ለብቻ ከፍለን እንደዛ እናደርጋለን ማለት ነው። ስለዚህ የአምደው ቅዱስ ሚካኤል በረከት እንዲ በቤታችሁ ሙለት ይበልላችሁ። የተዋዱ ልጆች ጥቁሩን የሀዘን መጋረጃ የችግር መጋረጃ የውጣ ውረድ መጋረጃ ለዘመናት የከለላችሁን ብርሃን እንዳታዩ ተስፋ እንዳይኖራችሁ ያደረጋችሁን ጥቁር መጋረጃ አምደው ቅዱስ ሚካኤል ይንቀልላችሁ፣ ከፊታችሁ ያስወግድላችሁ። ነጩን ብሩህ የሆነውን ተስፋ መድኃኔ ዓለም ኢየሱስ ክርስቶስ ያብራላችሁ። ቅዱስ ሚካኤል ሕይወታችሁን ያብራላችሁ። አምደው ቅዱስ ሚካኤል ጥላታችሁን አመድ ያድርግላችሁ፣ ጥላታችሁን ያሳፍርላችሁ፣ ጥላታችሁን ያዋርድላችሁ፣ ያዋርድልን። ልላችሁ የምችለው ይሄንን ነው እንግዲህ፣ የተዋህዶ ልጆች ባለማህተቦች፣ ይሄ በረከት አያመልጣችሁ፣ ይሄ በረከት አይለፋችሁ። አዳራሹን ፍጻሜውን እናሳምር። ከዛ እንደተባለው ቦታ ያስፈልጋል። አሁንም ቦታ እንገዛለን። ዘንድሮ ቤተክርስቲያኑን ጀምረን መክረም አለብን ማለት ነው። ስለዚህ እስኪ ፈቃደኛ የሆናችሁ ከጎንህ ነን በሉኝ። አምደው ቅዱስ ሚካኤል የፈቀደለት እኛ የእሱን ቦታ እናስፋፋለን፣ እኛ የእሱን ቤት እንሰራለን። እሱ የኛን ህይወት ያስፋፋል፣ የኛን ህይወት ይሰራል፣ የእኛን ህይወት ይባርካል፣ ይቀድሳል። ለምድራዊ ሳይሆን ለሰማያዊ ዜግነት፣ ለሰማያዊ ሙሽርነት ያጨናል ማለት ነው። አምደው ቅዱስ ሚካኤል በምድርም በሰማይም በበረከት ይጎበኛናል። እኛ የምድሩን ነው የምንሰራው። እሱ ደግሞ የሰማዩንንም የምድሩን የሚሰራልናል። ይፍቀድላችሁ ይፍቀድልን። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ቶሎ ቶሎ ከወገብ ላይ ተነስ፣ ቶሎ በል። አሁን ከኮላሊት ላይ ከጨጓራ ላይ አፍ ላይ ተዘጋጁ። ቶሎ ቶሎ ቶሎ በል። እስከ ዛሬ ስታሾፍ ኖሮ ነበር። ቶሎ በል። ቶሎ በል! አምደው ቅዱስ ሚካኤል ጉዴን ያፍላው። በል ዛሬ የመጨረሻ ነው። ቶሎ በል! ስንት ዘመን ነው ያንከራተትካት? እንዳትጠመቅ ታደርጋታለህ። እንዳትያዝ ነው ጠበል እንዳትገባ። እግዚአብሔር ይፍረድብህ። አሁን ያንተ እድሜ ነው ዛሬ የሚጨረሰው። መድኃኔ ዓለም ኢየሱስ ክርስቶስ ሰዓት ያው አፍ ላይ ተዘጋጁ፣ ወደ ሲኦል ለመውረድ ቶሎ በል። እምቢ ካልክ ያው ቀን ሙሉ ስትሰግድ ነው የምትውለው። ማምለጫ የለህም። ቶሎ በል። አሁን ቃል ትገባለሁ? እሺ፣ በኢየሱስ ክርስቶስ ስም፣ በመድኃኒዓለም በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ አመደው ቅዱስ ሚካኤል በሰይፉ ይቆራርጠኝ፣ በቃል ኪዳኑ ያቃጥለን፣ የቁልቢ ቅዱስ ገብርኤል፣ ሰማቷ ቅድስት አርሴማ፣ ጸሎታቸው፣ ስግደታቸው፣ እንባቸው እሳት ይሁንብኝ። ወደ ሲኦል ወደ ጥልቁ እገባለሁኝ